በአላህ ስም እጅግ በጣም ሩህሩህ፣ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሓቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ።

ጎልማሶች አይተው ይመኟታል፣ ወንዶች ይከጅሏታል፣ ሴቶች በቀናት እንደ ሽንኩርት ይልጧታል። አንድ ቀን እንዲህ ስል ጠየቅኳት፣ ማግባት የምትፈልጊው ባል ምን መስፈርት እንዲያሟላ ትፈልጊያለሽ? በፍጥነት መለሰችልኝ። የተማረ መሆን አለበት፣ ማስተርስ ያለው ይመረጣል። ከተቻለ የግል ቢዝነስ የሚሰራ ካልሆነ ግን አሪፍ ደሞዝ ሊኖረው ግድ ነው። መኖሪያ ቤቱ ጂ ፕላስ ቱ ቢሆን ደስ ይለኛል። ከጂ ፕላስ ዋን በታች ግን አልፈልግም። መኪና በጣም ነው የምወደው፣ አሪፍ መኪኖች ቢኖሩት። አሪፍ ካልሆነም ከተጋባን በኋላ እኔ እንዲገዛ አድርገዋለሁ። ሙድ የገባው ቢሆን ደስ ይለኛል። ሁሌ ግን የሚቅም መሆን የለበትም። ጨዋታ የሚያውቅ ሁሌ የሚያስቀኝ። ቁመቱ በጣም እንዲረዝም አልፈልግም እኔ አጠር ስለምል በጣም እንዳይበልጠኝ። ደረቱ ሰፋ ያለ ሆኖ ቦርጭ የሚባል እንዲኖረው አልፈልግም። ጸጉሩ ፍሪዝ ቢሆን ደስ ይለኛል፣ ድሬድ ቢሆን ደግሞ ነፍስ ነው። አይኑ የሚያምር መልኩ ጸይም መሆን አለበት። በጣም ቀይ ወይም በጣም ጥቁር ወንድ አልወድም። አለባበሱ ዘናጭ መሆን አለበት። የሚወደኝ የሚንከባከበኝ ሮማንቲክ የሆነ በሳምንት ቢያንስ ሁለቴ የሻማ እራት ያለበት ሆቴል የሚጋብዘኝ ከበዓላት ቀናቶች በተጨማሪ ስጦታ እያመጣ ሰርፕራይዝ የሚያደርገኝ ፍቅር የሚያውቅ በተለያየ ቁልምጫ ስም የሚጠራኝና ታማኝ ከእኔ ውጪ አንዲት ሴት የማያይ። ይበቃል አልኳት እንደማታቆም ስለገባኝ። እንዲህ አይነት ወንድ ኢትዮጵያ ውስጥ ቀርቶ በዩኒቨርሱ ውስጥ እንኳን አይገኝም አልኩ በውስጤ ለሷ ግን አልነገርኳት። ከአምስት አመት በኋላ ሳገኛት 25 አመት ነበር። አላገባች፣ ዩኒቨርስቲ ጨርሳ ስራ ይዛለች። አሁንም ታምራለች፣ እንደ ድሮ ግን የሰው ሁሉ አይን ማረፊያ አይደለች። መልሼ ያንኑ ጥያቄ ጠየቅኳት። ማግባት የምትፈልግ ይው ባል ምን አይነት ነገሮች ማሟላት አለበት? የማፈቅረው ሰው መሆን አለበት። ፍቅር ከሌለ ላገባው አልችልም። ከማልወደው ሰው ጋር አንድ ቀን ላድር አልችልም። ታማኝ እንዲሆን እፈልጋለሁ። እንዲያከብረኝ እፈልጋለሁ። ጥሩ ስራ ቢኖረው ማንበብ የሚወድና በሐሳብ የምንግባባ ቢሆን ደስ ይለኛል። ቆንጆና ሀብታም ከሆነ ጥሩ ነው። ካልሆነም ግን አብረን ሰርተን መለወጥ እንችላለን። ዋናው መግባባት ነው። በተረፈ ቤተሰቡን የሚወድና የማይዋሽ መሆን አለበት። ወንዱ ሁሉ የማይታመን ሆነብን እኮ። ዋናው የሚታመን ከሆነ ሌላው ችግር የለውም። ጊዜው ይሮጣል። ከአምስት አመት በኋላ ስንገናኝ አላገባችም። ሰላሳ አመት እያለፋት ነበር። ደግሜ ያንኑ ጥያቄ ጠየቅኳት። ማግባት የምትፈልግ ይዋል ምን አይነት ነገሮች ማሟላት አለበት? ትንሽ አሰብ አደረገችና የምግባባው ሰው ከሆነ ሌላው ችግር የለውም አለችኝ። መልኩ ጸጉሩ ሀብቱ እውቀቱስ ሳልኳት ወንድ ልጅ ደግሞ መልክ ምን ያደርግለታል ከቻምፓንዚ ወይም ከዝንጀሮ መለስ ካለ ሌላው ችግር የለውም አለች እየሳቀች ከአምስት ዓመት በኋላ ሳገኛት አግብታ ሁለት ልጆች ወልዳ ነበር ባሏ አጭር ጥቁር፣ መላጣ የከባድ መኪና ሾፌር ቦርጭ ያለው ሱሪውን ቦርጩ መሃል ላይ የሚታጠቅ ሁል ጊዜ ማላጣውን የሚያልበው ነገር ነው። እንዴት ነው ተወጀዋልሽ? አልኳት። ምን ማለትህ ነው? ትዳር አይደል? ማለቴ ድሮ የነገርሽኝ አይነት ሰው አይደለም ብዬ ነው። ያኔማ አየር ላይ ነበርኩ። እድሜ መስታወት ነው፣ ብዙ ያስተምራል። አሁን ተምረን ልብ ገዝተን ነው አለች ተከዝ ብላ! በትዳርሽ ደስተኛ ነሽ? አልኳት እያዘንኩ! ደስታ አንጻራዊ ነው። በልጆቼ ደስ ይለኛል። ትዳሬን እናከብራለሁ። በተረፈ ግን እየኖርኩ ነው አለች ፈገግ ብላ። በዛች ቅጽበታዊ ፈገግታ ውስጥ የጊዜን ኃይለኝነት አየሁ። በስተመጨረሻም የተረዳውት ነገር ሴት ልጅ የተጋነነ መስፈርቷ ጠላቷ እየሆነ ነው። ውድ እህቶቼ ተማሩበት። ከምንም በላይ መስፈርቶች መደርደር ሳይሆን ወደ አላህ እጅ ዘርግቶ ዱዓ ማድረግ ነው። አላህ ሆይ፣ መልካም የሆነን ባል ሳሌሕ የሆነን ባል የሚወደኝ የሚወደው የሚንከባከበኝ የምንከባከበው ስጠኝ። ብዙ ዱዓዎች አሉ። ወላሂ ዱዓ ነው ትልቁና ኃይለኛው መሣሪያ እንጂ መስፈርት በደረደር አይደለም። ቁንጅና ባላት አይደለም፣ ወይም ሀብት ስላላት አይደለም። ቁንጅና፣ ሀብት ስንትና ስንት ንብረት ኑሯቸው